ኢትዮጵያ የተለያዩ ጸጋዎችን የተላበሰች ጥንታዊት ሀገር ናት። በርካታ ብሔር ብሔረሰቦች ያላት ሀገሪቱ የመቻቻል የአብሮነትና የአንድነት ተምሳሌትም ጭምር ናት። ይህ መልኳም ከሀገር ባለፈ በዓለም አቀፍ ደረጃም የሚታወቅ ሆኗል። ባለፉት ቀናት በኢትዮጵያ ጉብኝት ሲያደርጉ የቆዩት የማሌዥያው ጠቅላይ ሚኒስትር ዳቶ ሰሪ አንዋር ቢን ኢብራሂምም ይህንኑ ይመሰክራሉም። ኢትዮጵያ ጥንታዊ ባህል ስልጣኔ የታደለች ታሪካዊ ሀገር ናት ከጥንት ጀምሮ በተለይም በአጼ ነጃሺ ዘመነ መንግስት ለስደተኞችም ጭምር ጥገኝነትን በመስጠት ጥበቃ ስታደርግ ቆይታለች ከጠብ ከጠላትነትና አለመተማመን እንዲሁም ከሌሎቹ አሉታዊ ክንውኖች የራቀች ናት ኢትዮጵያና አጼ ነጃሺ ከ1500 ዓመት በፊት ስለ ርህራሄ ስለ ፍትህ ስለ መቻቻል በማሳየት ምሳሌ ሆነዋል ጠቅላይ ሚኒስትሩ በኢፌዴሪ ጠቅላይ ሚኒስትር አብይ አህመድ የራት ግብዣም ተደርጎላቸዋል። በዚህ ወቅት እንዳሉትም በአገሪቱ ባደረጉት ጉብኝት በርካታ ፍሬያማ ተግባራት ስለማየታቸው አንስተዋል። በሀገሪቱ የተሰሩ ስራዎች ስለ ቁሳዊ እድገትና ስለ ንግድ ብቻ አይናገሩም። መልእክታቸው ዘርፈ ብዙ ነው። ስለ ሰው ሴቶች እንነጋገራለን። የምንነጋገረው ሴቶች በኅብረተሰብና በባህል ውስጥ እንደ ውህደት ኃይል ስለሆነ ነው። እናም በጉብኝታችን ያየነው ይህንን ነው። ስለ ዘላቂነት፣ ስለ መደመርና ስለ እድገት የሚናገሩ ናቸው። ስለዚህ በድጋሜ ታላቅ ምስጋና ላቀርብ እወዳለሁ። በዚህ ያሳለፍነው ጊዜ አጭር ቢሆንም የተመለከትነው ግን ፍሬያማ ጉብኝት ነበር። እዚህ ቢያንስ አምስት ስድስት ቀናት ማሳለፍ ነበረብን ምክንያቱም በጣም ስለተመቸኝ ነው። በአገሪቱ እየተሰሩ ያሉ ስራዎች የሚበረታቱ በመሆኑም ተጠናክሮ መቀጠል እንዳለበት በመጠቆም ሀገራቸው ከኢትዮጵያ ጋር ያላትን ትስስር የምታጠናክር ስለመሆኑም ጠቁመዋል። በኢትዮጵያ በርካታ ሙዚየሞችን በመሄድ ጎብኝቻለሁ። ይህንም በሕይወቴ ለረጅም ጊዜ አላደረኩም። ነገር ግን በጣም ፍሬያማ ነው። ጠንካራ የጓደኝነትና የመተማመን ትስስር ስላለን ያደረግነው ነገር ነው። በሁሉም ትዕይንት፣ እያንዳንዱ ውይይት የምንደሰትበትና ብዙ ቁልፍ ፋይዳዎች ያሉት በመሆኑ ነው። ትስስራችን ለበርካታ ስርት ዓመታት የዘለቀ ነው። ይህም ተጠናክሮ የሚቀጥል ይሆናል። በድጋሚ ክብሩ ጠቅላይ ሚኒስትር አብይ ለታላቁ ሀገር ኢትዮጵያ ምስጋና አቀርባለሁ።